እኛ ለወደፊት እውቅና እንዲሰጠን እንጠይቃለን። መንግስት እንዲደግፈን። ድጋሚ ጨለማ እኛ እንደፈራ ነው። እነሱ ደግሞ እንደዛቱት ይሄው የማይደርስ የለምና ተቆጣጠሩት ሆኑት። የዛሬ ሁለት ዓመት ለዚህ ወንበር ሲባል ነበረ ያን ሁሉ ክርስቲያን ያን ሁሉ ባለማተብ እንደ ቅጠል ያረገፉት ጥይት እንደው ያርከፈከፉባቸው ያምድ እኮ ሁላችን የሚመረጥ ናቸው። እንደዚህ መች አስብን ፈርዖን ያኑባት ለቅዱስ ቤተክርስቲያን። ፈርዖን እንዲህ ነው። የእስራኤል ህዝብ ልቀቀን አምላካችንን እንደ ልባችን እናመልክ ሲሉ ቤተክርስቲያን የምእመኗን ጩኸት መስማት አቁማ የቤተ መንግስትን ትእዛዝ መቀበል ከጀመረች ሰነባብታለች። አንዳንድ ሰዎች አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያጁ ነው ሲመረጡ እውነት ይሄ የመንፈስ ቅዱስ አሰራር ነው ወይ ብለን ስንናገር እንደ ምእመን ዘረኛ ኦሮሞ ስለሆኑ ነው

ቀድሞ ቤተክርስቲያን ጥቁር አስለብሰዋት ነበር። ዛሬ ደግሞ ቤተክርስቲያን ነው ዋና ስራ አስኪያጅ ሆነዋል። ና እስኪ ስም እስኪ በቅኔ እንዴት ነው? ሰላም ሰላም። ጤና ይስጥልኝ ውድ ነው የተከበሯችሁ የንቁሃን ሚዲያ ቤተሰቦች፣ እንደምን አላችሁ፣ እንደምን ስቆያችሁ? እኔ አለሁ እግዚአብሔር ይመስገን። ባያላችሁ በሰላማት ትስ ይዛላችሁ። የትወዳችሁ ኦርቶዶክሳውያን በአቡነ ሳዊሮስ ላይ የተከፈተው የተቃውሞ ዘመቻ ተጠናክሮ ቀጥሯል። ተቃውሞም እንዲተናቀር ካደረጉት ዋነኛው ምክንያት የሻሸመኔ ሰማዕታት ናቸው። እንዴትስ እንርሳቸው? ለእርስዎ ሹመ ሲባል ዋጋ የከፈሉ ለቅድስት ቤተ ክርስቲያን ቤተ ክርስቲያን ጥቁር የለበሰችበትን ቀን አንረሳውም ሲሉ ተቃውሞ ቀጥሏል። አንዳንዶች ደግሞ ተቃውሞ የገጠማቸው ኦሮሞ ስለሆነ ነው ሲሉ ድምፃቸውን እያሰሙ ይገኛሉ። በእውነት ኦሮሞ ስለሆነ ነው ተቃውሞ የገጠማቸው ወይስ የዛሬ ሁለት ዓመት የሰሩ ስራ የሚለውን አብረን እናያለን። ሳዊሮስ በበኩላቸው እውቅና እንዲሰጠን ሲሉ ዝምታውን ሰብረዋል። እስከ ቢሯችን ፍጻሜ ድረስ ቆዩ የማስደምጣችሁ ይሆናል። ቅድሚያ ወዳደረግ ይወስዳችኋለ። ተከታተሉ። ለዚህ ነው ለካ ድሮም ብዙ ክርስቲያንን ያጣ ነው። እናንተ ይሄን ናይልና እኛን በዚህ ደረጃ እኛን ስጠሉ፣ ሌላው ሌላው መንጋው ተሰዶ ተሰዶ ወደ ሌላ ሃይማኖት ተገባ። ለዚህ ነው በዚህ ሹመት የሆነት ነገር ተማርኩት፣ የሆነ ነገር ገባኝ። እሱ ምንድን ነው ብትሉ አቡነ ሳዊሮስ፣ ብፁዕ ወቅዱስ አቡነ ሳዊሮስ ዋና ሥራ አስኪያጅ ሆነው ሲሾሙ ብዙ ሰው ስንጫጫ ሰማሁ። ከዛ ወደ ኋላ መለስ ብዬ ሳስብ ብዙ ኦርቶዶክሳዊ ኦርቶዶክሳውያን ሕዝብ ስናጣ ወደ ፕሮቴስታንት ተሰዶ ተሰዶ ስገባ ከኦሮሚያ ወይም ከኦሮሞ ብሄር ብሄረሰቦች ወደ ጴንጤ ወይም ፕሮቴስታንት ሃይማኖት ስገባ ዱሮ ከኦርቶዶክስ ነበርኩ ብሎ ሲያወራ፣ ዛሬ ለካ ይህን ያህል ጥላቻ ኖሮብን ነው። ይህን ያህል ስጠሉን ነው። ለካ ይህን አይቶ ነው የተሰደደው። ግን እንደ ሰው ሰውኛው ብንከባበር ወይም ደግሞ እነሱን ቢሾሙ ሰው ናቸው፣ ኦርቶዶክስ ናቸው ብሌን ብናስብ ጥሩ አይመስላችሁ? እንደ እኔ ግን እኔ በእርግጥ ብዙ የእከሌ ጎሳ ነኝ የእከሌ ብሄር ነኝ የሚል አሳሰብ የለብኝም። ግን በዚሁ የሆነ ነገር ስለተማርኩ ነው። የሆነ ቪዲዮም ከዚህ በፊት ከስምንት ዘጠኝ ሰዓታት በፊት ለቅቄዋለሁ ስለ አቡነ ሳዊሮስ የተናገረው የሆነው ልጅ። ስለዚህ በጣም ስለተሰማኝ ነው ማውራት የፈለግኩት። ስለዚህ እባካችሁ ይሄን አይል ጥላቻችን ባንገልጽ በድብቅ ይዘን ብንቆይ ይሻላል። ለምን በምትለቁት ቪዲዮዎቹ ላይ የምሰናከል ብዙ ህዝብ ስላለ ለካ ተጠልተናል እንዴ ብሎ ስለ ጥላቻ ስለ ብሔር ብሔረሰቦች ጥላቻ እየጠነከረ ስለሚሄድ ብናስተውል ተገቢ ነው ብያስ በእውነት የኛ አባት ሀሳብ ትክክል ነው። ኦርቶዶክሳውያን በደንብ አድምጣችኋቸው ከሆነ እኛ አባት እያሉት ያለው ትልቁ ነገር እኛ እየተጠላን ያለነው የኦሮሞ ኦርቶዶክስ ስለሆንን ብቻ ነው እያሉ ነው። እውነት ይህ ነው ይህ ነው። እንደው እስኪ ለእውነት የምትፈርዱ ኦርቶዶክሳውያን ካላችሁ በደንብ አድርጋችሁ እንደ እውነት አርነት ያወጣል። ይሄ ልጅ ሰምተነው ወንጣና ማንኛው ነው ትክክሉ ማንኛው እውነቱ የሚለውን አብርና ያለን ተከታተሉት። ይሄ ድጋሚ ጥቁር ቀን ድጋሚ ጨለማ እኛ እንደፈራ ነው፣ እነሱ ደግሞ እንደዛቱ። ይሄው የማይደርስ የለምና ተቆጣጠሩት፣ ሆኑት። የዛሬ ሁለት ዓመት ለዚህ ወንበር ሲባል ነበረ ያን ሁሉ ክርስቲያን ያን ሁሉ ባለማተብ እንደ ቅጠል ያረገፉት ጥይት እንደ አያር ከፈከፉባቸው እንደ በጋ አስተኝተው ያሳረዷቸው ቅዱስ ቤተክርስቲያን በዘመኗ አይታና ሰምታ የማታቀውን ነገር በዘመኗ የሆነባት የዛን ቀን ዛሬ ሁለት ዓመት ነበር። ከአሁን በኋላ በቅዱስ ቤተ ክርስቲያን ላይ ለሚደርሰው ነገር በደል በሙሉ ተጠያቂው ማንም አይደለም፣ እሱና እሱ መሰሎች ግብራበሮቹ ናቸው። ቅዱስ ቤተክርስቲያን ነው ካሁን በኋላ በሚደርስብሽ ፈተና በሙሉ ከጎኑሽ ሆነ ልሳናችን እስኪዘጋ ድረስ ልናገለግልሽና ልንሟገትልሽ ልንከራከርልሽ ተዘጋጅተናል። ሳንከዳሽና ሳናጎበድድ እንድናገለግልሽ ፈጣሪሽ አምላክሽ ኢየሱስ ክርስቶስ ይርዳል። ኦኬ እንግዲህ እንደሰማችሁት ነው። መጀመሪያ የሰመናቸው አባት እንደነሱ ሀሳብ ካየነው የዛሬ ሁለት ዓመት ሻሸመኔ ላይ ያ ሁሉ ኦርቶዶክሳውያን እንደ ቅጠል የረገፈው እንደው በብሔር ደረጃ እኔው ከተባለ እነማን ናቸው፣ እነማን ናቸው ይቀላል። ነው የሚታወቅ ነገር ነው። ሀገር ያወቀው ፀሐይ የሞቀው ነገር ነው። ነገር ግን ብሔርን ይህን ከሃይማኖት ጋር እየቀላቀላችሁ እንደዚህ ያለ ነገር ባትሰጡት ባይ ነኝ። እኛ እየታገልን ያለ ነው ኦርቶዶክሳዊ እህት ወንድሞቻችን ስለሆኑ ብቻ ነው ኦርቶዶክሳዊነት ነው የሚያራምደን ማለት ነው። ኦርቶዶክስ ደግሞ ብሔር የለውም ከብሔር ጋር ባትቀላቅሉት መልካም ነው ብዬ አስባለሁ። እኛ ለወደፊት ይህን እውቅና እንዲሰጠን እንጠይቃለን። መንግስት ለወደፊት መንግስትን እንዲደግፈን ከኛ ጋር እንዲቆም እውቅና እንዲሰጠን እንጠይቃለን። ጥያቄያችን ብዙ ጥያቄዎች አሉ። መንግስትን የምንጠይቃቸው አጠቃላይ ባለው ነገር ሁሉ፣ ከዚህ በኋላ ጉዟችን ስንቀጥል ብዙ ጥያቄዎች አሉ። የትኛውን መንግስት ማለት ነው? የክልሉን ነው የፌዴራሉ? የፌዴራሉም ወይም የክልሉን እንጠይቃለን። የምንጠይቃቸው የንብረት ክፍፍል ሊሆን ይችላል፣ ሌላ ሌላም ሊሆን ይችላል። የምንጠይቃቸው ብዙ ይኖራሉ፣ ደረጃ በደረጃ ማለት ነው። የንብረት ክፍፍል ሲሉ ምን ምን አይነት ንብረት ማለት ነው? እንግዲህ ያው የጋራ አይደለ ያለው ንብረት እኮ የኦሮሚያም ነው የደቡብም ነው የቤልሻንጉልም ነው ጋምቤላም ነው የወላይታም ነው የሁሉም ብሔረሰብ ነው። ይሄ የተሰበሰበው እዛ ቤትም ይሁን ቤትም ይሆን ገንዘብም ይሁን አላቂም ቋሚም ቢሆን የሁሉ ህዝብ ነው። ስለዚህ እኛ በራሳችን ስንንቀሳቀስ በዛን ጊዜ እንጠይቃለን ማለት ነው። መጠየቅ ይገባናል እና ይሰጠን ከዛ በኋላ እነዚህ ነገሮች ደግሞ እንዲከፈለው እንዲሰጠን ማለት ነው። በዚህ አቅጣጫ ነው የምንሄደው ለወደፊት ማለት ነው። እቺ ግን እንደ ብጹ በጣም ባጭሩ እንዲመልሱ ግን ብዬ ነው። በቤተ ክርስቲያን ታሪክ እንዲህ አይነት መከፋፈል ተፈጥሮ ያቃል? በዚህ መንገድስ እንዲህ በእርግጥ ሀምሳ ስልሳ ዓመት ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዱስ ሲኖዶስ ተቋቁሞ ወይ ቁሳትን በመበሾም ታሪክ በዚህ ልክ 26 በዛ ላይ ደግሞ ሶስት ብፁዓን አባቶች በዚህ ልክ ደግሞ የቋንቋሚ ወይም ጥያቄ ተነስቶ ማለት ነው ቤተ ክርስቲያን የሚወዷትን ቤተ ክርስቲያን ለዚህ ሊቀ ጵጵስና ማዕረግ ያደረሰችው ቤተ ክርስቲያን እርስ በኋላም ባነሱት ጥያቄ ስትንገራገጭ የምትጎዳ አይመስሎትም ወይስ የበለጠ የምትጠቀም ነው የሚመስሉት? አሁን እኮ እንድትጎዳ ለማለት አይደለም ሀሳባችን ፍላጎታችን። አሁን የእኛ ሀሳብ በጋራ ለማገልገል ነው። ነገሮች የማይሆኑ ከሆነ ለማለት ነው እንጂ በጋራ ለማገልገል፣ በጋራ ቤተ ክርስቲያኗን ለመጠበቅ ነው የእኛ ፍላጎት ሀሳብ እንጂ ለብቻ ለመሆን አይደለም። መጀመሪያው የማይሆን ከሆነ ሌላ ችግር የሚገጥም ከሆነ አማራጫችን ይሄ ነው ለማለት ፈልጌ ነው እንጂ ፕላን ቢ አይጎዳትም። ግን እውነት አማራጮቹ እሱን ነው ፈልጌ ነው። ህዝብን ለማገልገል እኮ ነው። ለአገልግሎት ነው። ህዝብን ለማዳን ነው። የጠፉትን ሰዎች ለመፈለግ ነው። የተቸገሩትን አባት ያለ እያሉ የጮሁትን ለመፈለግ ነው። አንዳንድ ሰዎች አባታችን አቡነ ሳዊሮስ የጠቅላይ ቤተ ክህነት ስራ አስኪያችሁ ነው ሲመረጡ እውነት ይሄ የመንፈስ ቅዱስ አሰራር ነው ወይ ብለን ስንናገር እንደምእመን ዘረኛ ትሁን፣ ኦሮሞ ስለሆኑ ነው አማራ ቢሆኑ እንዲያትል የሚሉ ሰዎች አሉ። መከረኛ አማራ የአጀንዳ ማራገፊያ። አሁን እነዚህ ሰዎች ወይ ተሃድሶ ናቸው፣ ወይ መከረኛው ፕሮቴስታንት ናቸው። ፕሮቴስታንት እና ተሃድሶ መደገፊያ የለውም። እኔ ነኝ ብሎ መቆም አይችልም። ይወጣል። አጀንዳ ምትሆነው ቅዱስ ቤተክርስቲያን ናት። እያለም እዛች ቤተክርስቲያን ውስጥ ሲመገባት ነበር፣ ወጥተውም እየሰደባት ምግባቸው ናት ቅዱስ ቤተክርስቲያን። ምክንያቱም የክርስቶስ ደሙ ናት ቅዱስ ቤተክርስቲያን። እችን ቅዱስ ቤተ ክርስቲያን ለመጠበቅ እኔ እናንተ ኦርቶዶክሱ ከክርስቶስ እጅ ላለመውጣት ከህብረተ መንፈስ ቅዱሱ ላለመውጣት ለ1600 ዓመት ወንድሜ ከግብፅ ሊቀጳጳስ እየገዛን ነበር። ይህ ሁሉ መከራ ስናሳልፍ ተሐድሶን የምትለው የጴንጤ ምናምን የትናንትና ነው፣ መቶ አንተ ጆሮ ላይ የሚጮኸው ግን አንተ ተኝተሃል። አንተ የነዛ የነዛ 1600 ዓመት ጠብቋት የነበሩት የነዚ አባቶች ልጅ ነህ አንተ። ጴንጤ መጥተሆኑ ኢየሱስ ጌታ ነው በልትኪ የሚልህ ማለት ነው። መጽሐፍ ቅዱስ ብታነብ፣ ሁኔታውን ብትመረምር፣ ግራቀኝ ብትመለከት፣ አንተ ብትገለጥ፣ በበደል ውስጥ ያለፉ አባቶች እራሱ ፊት ለፊት አይቆሙም። በምን አቅማቸው ትጠይቃቸዋለህ? እዚህ ላይ ያሰራሩ እንዴት ነው ትላለህ? በመንፈስ ቅዱስ ተሞልተ አባባላይ ገብቶሃል። የምር ስትኖር ተገልጠ ቢራ እየገለበጥክ አይደለም ስታጨስ እየዋልክ አይደለም። ስትቅም እየዋልክ አይደለም። ኦርቶዶክሳዊ ሆነ በክርስቶስ ደም ታስረ በስጋ ደግሞ ታትመ ፊት ለፊት ማን ይቆማል? በበደል በተገለጠ ኃጢአት ውስጥ የሚመላለስ ሰው ማን ይቆማል? ከፊት ግን አንተ አደለህም። ችግሩ የትናንትና ጴንጤ መጥቶ አንተን ኢየሱስ ጌታ ነው በሌላ የአንተ አባቶች ለሺ ስድስት መቶ ዓመት አልቅሰዋል፣ ሲንቅዱስ ቤተክርስቲያን ለመጠበቅ የእነሱ ልጆች ነን። መንፈስ ቅዱስ አሰራሩ እንዴት እንደሆን እናውቀዋለን፣ ግን የሆነው ሆኗል። የኔና ና ያንተ ኃጢአትና በደል ይህን አሳየን። የትናንትና ወንድሞቻችን ደም ሳይደርቅ ይኸው አመት ቁጭ ያደረጉልን ይህን የመንፈስ ቅዱስ ስራ ብለው መንፈስ ቅዱስ እግዚአብሔር አምላክ ስናስቀይመው እሱን ያገለገሉ እየመሰላቸው አንተን እየገደሉ እንዲኖሩ ልቡናቸው የደነደኑ ሰዎች አመቶ ቁጭ ያደርግልሃል። እግዚአብሔር አምላክ አሰራሩ ነው። ማን እሱን ይከሳል? እና ወንድምናቶች ጸሎት ማድረግ በንሳ መመላለስ ብቻ ምልአተ ጉባኤ ሰብሰብና ስለዚህ ሰውዬ ነፍስ እንነጋገር አይባልም። በመጨረሻው ቀን አንተነ ለራስ የምትመሰክረው እግዚአብሔር አምላክ በቀኙ እንዲያቆመን ተዘከረነ እግዚኦ በውስተ መንግስትከ እንበለው ሌት ተቀን። ወንድምናቶች ሌላ ነገር የለም። የመጨረሻው ዘመን ነው። አሁን የዕለቱ መልእክቴ ነው። እና እንደዚህ አማራ ስለሆኑ ኦሮሞ ስለሆኑ እንደዚህ የምትሉ ምናምን የምትሉ ቆናጽል አእምሮ ያላችሁ ሰዎች እንደው ባካችሁ ኮሜንት አታርጉብኝ። ተው ግን ተው። ጤና ይስጥልኝ ወንድምና አቶች፣ ያስቀየምኩት ካለ ደግሞ ይቅርታ። ጤና ይስጥልን፣ መምህር። እንዴት አደሩ? እግዚአብሔር ይመስገን። እስኪ ስለ አባ ሳዊሮስ ቀድሞ ቤተክርስቲያን ጥቁር አስለብሰዋት ነበር። ዛሬ ደግሞ ቤተክርስቲያን ነው ዋና ስራ አስኪያጅ ነዋል። ና እስኪ ስም የተውትን እስኪ በቅኔ እንዴት ብሎ ነው የሚገልጹልኝ? እስኪ ይግለጹልኝ። ቅኔ ነው አይደለም እርሳቸው እንኳን እንዶ ስራ አስኪያጅ የሚለውን ትተን ሴራ አስኪያጅ ብንላቸው ጥሩ ነበረ። እስኪ ለማንኛውም ቀን ይሆነ ነበር ቤተ ክርስቲያን አይኔ ክርስቶስ ማያ በሻሸመኔው ዘመን የሚል እንባ እርግፍ እርግፍ ገራ ለሶስት ዓመት ያህል ትጨናቦሳለች ሳታርፍ እየተሿሿመ በነፋስ ጉቦ ሰሞኑን ገብቶባታልና ሳዊሮስ ጉድፍ ሳዊሮስ ጉድፍን ስላላስቀረ በጥስጥስ ጭራዋ ሲኖዶስ ሁሌ የሚወጋት ሲተጣጣፍ ሲኖዶስ ይሄ ሳዊሮስ ይሄ ይህ መጥፎ ጉድፏ አንዴ ስለገባ በእልፍ ከዚያው ስጋ ለብሶ ይኖራል። ገና እንዳስለቀሳት ይችን ስፍስፍ ቤተክርስቲያን፣ ቤተክርስቲያን አይን ምንም የሌላት እንቅልፍ ቤተክርስቲያን አይናችንም ካልተመለከተ ጫፍ እስቀጫፍ ምን ሊበቃን ነው? ለኛስ ብን ብዙ ታሪክ ቤተ ክርስቲያን የመመኗን ጭሆት መስማት አቁማ የቤተ መንግስትን ትእዛዝ መቀበል ከጀመረች ሰነባብታለች። የዛሬው የአቡነ ሳዊሮስ ሹመትም በቤተ መንግሥቱ አማካሪነት የተፈጸመ እንጂ በመንፈስ ቅዱስ አማካሪነት በሲኖዶሱ ይሁንታነት የተፈጸመ ነው ብዬ አላምንም። አቡነ ሳዊሮስ የራሳቸውን ንሳ ያልፈጸሙ በቤተ ክርስቲያን ታሪክ ለስልጣን ሲሉ ቤተ ክርስቲያንን ከሁለት በመክፈል ከቤተ ክርስቲያን ቀኖና ውጭ በብሔር ጳጳሳት እንዲሾሙና ቤተ ክርስቲያንን አደጋ ላይ የጣሉ መሆናቸው እየታወቀ ዛሬ በቤተ ክርስቲያኗ ላይ ከፍተኛ የሆነውንና ሁለተኛ የሆነውን የሥራ አስኪያጅነት ስልጣን ለእርሳቸው መስጠት ቤተ ክርስቲያንን ከማፍረስ ለይቻላየው። ለዚህ ደግሞ እያንዳንዱ የሲኖዶሱ አባላት የህሊናም የመንፈስ ቅዱስም የምእመናንም ተጠያቂነት አለባቸው። ያሳፍርኛለሁ። ቅዱስ ቤተክርስቲያን አይደለች እንዲ አንገታችን መድፊያችን መጀመሪያችን መጨረሻችን ማለች። እስኪ ለሁሉም ሼር አድርጉት፣ ፎሎ ማድረጉ ዶክተር አብይ አህመድ እኮ እንልን በና ሁላችን የሚመረጥ ናቸው። እንደዚህ መች አስብን። ፈርዖን ያኖባት ለቅዱስ ቤተክርስቲያን። ፈርዖን እንዲህ ነው፣ የእስራኤል ህዝብ ልቀቀን፣ አምላካችንን እንደ ልባችን እናመልክ ሲሉ አታመልኩም ብሎ ረግጦ የያዛቸው ፈርዖን እንዲህ ነው። ቅዱስ ቤተክርስቲያን አሁን ረግጦን ያዛት ዶክተር አብይ አህመድ ፈርዖን ሆኖ፣ ክርስቶስም በፈርዖን ላይ ያወረደው መቅሰፍቶች ሁላ በአብይ ዘመን አውርዷል። ዶክተር አብይ አልገባቸውም እንጂ ቁጣ ሲመጣ ነው ህዝብ አልገዛም የሚለው ህዝብ አልተገዛለትም። የግድ ነው አውረው ቃ ያለው ረሃብ አለ ረሃብን አውርዶ በታ ልክ እንደ ፈርዖን ጥምን በህዝቡ ላይ አውርዷል። ችግርን አውርዷል። ጦርነትን አውርዷል። በፈርዖን ላይ ያሉ ያሳየውን መከራ ሁላ በዶክተር አብይ ላይ አውርዷል። የሙሴን ብትርባብ ስትሆን ብቻ ያላዩት እንጂ ዶክተር አብይ አመድ ሁሉንም አይተውታል። ግን አሁንም እንቢተኝነታቸው እንደቀጠለ ነው የቀረው ቀይ ባህር ሁላችንም መስመጥ ነው ይቀራል። አሁንም ከቤተክርስቲያን ላይ እጃቸውን አላነሱ ኦርቶዶክሳውያን ሁላችንም አሁን ያለንበት ስሜት ይታወቃል። በጣም እርብሽ የሚያደርግ መግለጽ የማንችለው ስሜት ላይ ነው ያለ ነው። እኔም ከስራ ላይ አላስችል ብሎኝ በቃ ሲተናነቀኝ ነው ቪዲዮ ለመስራት እየወሰንኩት። ከዚህ በፊትም ሰርቼ አላውቅም፣ ግን አንድ ነገር ለመናገር እፈልጋለሁ። ፕሊዝ አንድ ለትንሽ ደቂቃዎች አዳምጡት በንግስ በዓላቶቻችን ላይ በድንቅ መምህሮቻችን ስንማራቸው የነበሩትን የቅዱሳን ሕይወት የምንኖርበት ከመስማት ወደ መኖር የምንደርስበት ጊዜ እየደረሰ አይመስላችሁ? ያድርግልን እግዚአብሔር። መቼስ መጠጥ ቤት ቁጭ ብለን በመጠጡ ናላ ራሳችንን አዙረን ከመሞት ለሃይማኖታችን ራሳችንን ሰጥተን ከቅዱሳኑ ጋር ቢያንስ እላይ ባንቀመጥ ከእግራቸው በታች ለመቀመጥ እግዚአብሔር ያብቃል። ለሁላችሁም ምን እንደምል አላውቅም፣ ብቻ እግዚአብሔር ቸሩን ጊዜ ያምጣልን። አመሰግናለሁ ሁላችሁም። ይሄ አካውንት ይዘጋል አካውንት እንዲባላል፣ እኔ ችግር የለብኝም አሁንን ነው የምናገረው። ለማንኛውም ግን ሁላችሁም ታፕ ታፕ እያደረጋችሁ እስቲ ሁላችሁም ኮፒ ሊንክ ኮፒ ሊንክ ኮፒ ሊንክ አድርጉ፣ ለመላው ዓለም አሰሙ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። መልእክታችንን እንጀምራለን ማለት ነው። እግዚአብሔር አምላክ ከሁላችን ጋር ይሁን። ጥላለን ዓለም እንጫጫ። ወደዚህ ትምህርቱ ብቻ ተከታተሉ። የተዋህዶ ድምፅ ለዓለም ይሰማ። ይሄ የሚከፋው አለ እንዳንናገር፣ እነሱ ብቻ መርዝ እየመረዙ ጸረ ኦርቶዶክሳዊ ትምህርት እየረጩ ህዝቡን በቲክቶክ ለመውሰድ የሚፈልጉ የተደራጁ ቡድኖች አሉ። ወጣቱን ቲክቶክ ላይ ነው እና ያለው ወጣቱን፣ እኛ እንያዘው፣ እኛ እንቆጣጠረው፣ ሌላ ነገር አይስማ ብለው ለመበረዝ መርዛቸውን ለመርጨት የተዘጋጁ ሰራዊቶች አሉ ቲክቶክ ላይ ብቻ ማለት ነው። ስለዚህ እነዚህ ደግሞ የምንዋጋው እኛ ነን። ውስጥ ያለን እዚህ ላይ ታብታብ ሁላችሁም እዚህ የገባችሁ ኦርቶዶክሳውያን እንዲቀጥል የምታደርጉት እናንተ ስለሆናችሁ ይሄ የሃይማኖት ጉዳይ ነው ድምፅ የሚሰማበት ስለሆነ እያላችሁ ሁላችሁም ተባባርጉ፣ ኮፒ ሊንክ ሼር እያደረጋችሁ ላልሰማው በማሰማት አለን ማለታችሁን የምትገልጡት የተዋሕዶ ልጆች ናቸው። እኛ አሁን በዚህ ስንመጣ የተረበሹ አሉ፣ የተጨነቁ አሉ፣ መድረሻ ያጡ አሉ። ትክክለኞች ወንድሞችን አይደለም ለሀገር የሚጮሁ አሉ፣ ለተጎዱት የሚጮሁ አሉ፣ በጎ አድራጎት የሚያሰባስቡበት አሉ፣ ድሃ የሚረዱበት አሉ፣ ድምፅ ላጣው ድምፅ የሚሆኑ፣ ፍትህ የሚያሰሙበት፣ ለጥሩ ነገር የሚጠቀሙበት ለኦርቶዶክሳዊ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የሚናገሩ ዶግማዋን፣ ቀኖናን፣ ስርዓቷን የሚያውጁ በርካቶች አሉ። አንዳንዶች ደግሞ የኦርቶዶክሳውያንን አመለካከት ለማዛባት ጸረ ማርያም ትምህርት ለመርጨት ጸረ መልአክ፣ ጸረ ቅዱሳን፣ ጸረ ካህናት፣ ጸረ ክብረ ክህነትን ትምህርት ብቻ እየረጩ ኦርቶዶክሳውያንን በዚህ በሶሻል ሚዲያው መጥተው በመቆጣጠር እኛን ለመበረዝና ቤተክርስቲያንን ለማጥፋት ያቀዱት እቅድ አለ። በርካቶችን አሰልጥነው እዚህም ላይ በህብረት ሆኖ አስተባብረው እየተጓዙ ነው። እኛ ደግሞ ኦርቶዶክሳውያን ለምንድን ነው እንዴ ሌላው ሊያጠፋን ሲሮጥ እኛ አንጠፋን ብለን የማንሮጠው ሌላው እኛ ላይ ተቧድኖ እኛ ላይ ህብረት ፈጥሮ ሲመጣ እኛ ህብረት ፈጥረን ጠላትን የማንመክተው ከምን ጊዜም በላይ አንድ ሆነን ስለ ኦርቶዶክሳዊ ተዋህዶ መረጃ እየተቀያየርን እያወራን የማንቀጥለው ለምንድን ነው? ስለዚህ እንደዛ እየበዛ ነው የእግዚአብሔር ሰራዊት ሊሄድ የሚችለውና እነርሱ እኛን ሊያጠፉ አሁን እንኳን ችል እናዘጋለን ብለው ሲነሱ፣ አይ እንዴት ይዘጋል ብለን ታብታብ እያደረግን ኦርቶዶክሳውያን ለምንድን ነው ማንገባው? ምን ሊያደርግልን ነው? ለሌላ ነገር እየዋላ አይደለም? ለዘፈን ለኃጢአት፣ ሌላው ሲሰራበት እናንተ ለምን ለጽድቅ ለክርስቶስ መንግስትና ወንጌል ለአንዲት ኦርቶዶክሳዊት ተዋህዶ ለምዬ ማርያም ለድንግል ማርያም ክብር ለምንድን ነው ሼር የማታደርጉት? ለምንድነው ታብታብ የማታደርጉት? ለምንድነው ዓለም በዚህ ሰዓት በዚህ በዚህ በዚህ በዚህ በቲክቶክ እንኳን ብዙዎች አእምሯቸው እየተበረዘ የማይሆን ነገር የሰሙ ባሉበት፣ አይ ይሄን ነው መስማት ያለብን ይሄ የእኛ ድምፅ ነው ይሄ የቤተ ክርስቲያን ክብር የሚጠበቅበት ነው ብላችሁ ለምንድን ነው ኦርቶዶክሳውያን ሁላችሁ ወደዚህ የማትገቡትና